እሺ ሰላም፣ እንዴት ናችሁ? ወዳገሬ ህዝቦች ሰላም ናችሁ? ብዛብ እያላችሁበት፣ ዛሬ እዚህ ጋር ስጋ አለኝ የበግ ስጋ ፍሬሽ ነው፣ እና ይህንን በኢማራት ጠሪቃ ወይም በኢማራት አሰራር ነው የምሰራላችሁ። ፎቅ ላህም ይባላል። ያ ማለት ከበስመቲን ሩዝ ራይዝ ከላይ ቁጭ ቁጭ የሚል ማለት ነው። አሹ አለው አብሮ የሚሰራ እና ተከታተሉን። ይህን ይመስላል ትሰራላችሁ የእኔ ይሄ ግማሽ ኪሎ ነው። እናንተ አንድ ኪሎ የምትሰሩ ከሆነ ጓደኞቼ፣ በሻይ ማንኪያ ከእያንዳንዱ ቅመም ከማሳያችሁ ከዚህ ግማሽ ግማሽ የሻይ ማንኪያ መጠቀም ትችላላችሁ ማለት ነው። እኔ ግን በቃ በግምት መስራት ለምዶብኛል። እኔ ይሄው በግምት የማረገው እዚህ ጋር ኩዝበራ መሽፍ አርግ ያለሁኝ እዚህ ጋራ ክርፈ ፓውደር አርግ ያለሁኝ እዚህ ጋራ ዝንጅብል ፓውደር አለ ዝንጅብል ፓውደር አርጌያለሁ። እዚህ ጋራ ክሙን አለ። ክሙን ይሄ እንደምታዩ ትንሽ እንደዚህ አርጌያለሁ። እዚህ ጋራ ዘፈራን አለ። ዋው! ዘፈራን ከሌላችሁ ዘፈራን ፓውደር መጠቀም ትችላላችሁ። እንደዚህ ይሄን አርጌያለሁ።

አሁን እዚህ ጋራ ቅድም ያዘጋጀ ነው ስጋ በመሰራ ነው። እዚህ ጋራ በሽሮ ምሪ ወይም ደግሞ ረጃጅም የተከተፈ ቀይ ሽንኩርት አለ እና እዚህ ጋር ዘይት አለ የጋዛ ዘይት ላይ

ሰዎች እዚህ ጋር ማጃ አለ። እንደዚህ አንድ ሙሉ ማጅ ከፈለጋችሁ ጨምሩበት እናንተ። እኔ ግን ግማሽ ነው። እኛ ቤት ብዙ ጨምሬያለሁ። እናንተ የስጋ ካላችሁ የዶሮ ነጭ ሽንኩርት አለኝ

እና ወደ እዚህ ጋር እራሱ ብራውን እስከሚሆን ድረስ ማለት ነው። ይሄ እዚህ ጋር እራሱ እየበሰነ ነው። ጨዋይን ጨምሬ አለው ከፍቼ ከዚያ ጓደኞቼ እዚህ ጋር ብስመቲን እኛ ራይስ የተዘፈዘፍ አለኝ የኔ ሁለት ብርጭቆ ነው። እኛ ብዙ ቤተሰብ አይደለንም ለጊዜው የሰራሁት ማለት መጨመር ያለው

ከዛ እዚህ ጋራ ጓደኞች ሲናቦል ወይም ደግሞ የገረፋ ፓውደር እኔ ትንሽ አደረጋለሁ። እሩብ የሻይ ማንኪያ። እሺ በርከት ያለ አንድ ኪሎ የሚሰሩ ልጆች አንድ የሻይ ማንኪያ

ከዛ እዚህ ጋር ትንሽ ይሄ ምለው ጨምሩ። ከዛ እዚህ ጋር ጓደኞች፣ ሁለት እንቁላል አለኝ ሁለት እንቁላል አደረግበታለሁ። እናንተ ሶስትም አራትም አምስትም እንደምትፈልጉ መስራት ትችላላችሁ ማለት ነው ሰርችላችኋለሁ።